ብዙ ነገር እያደረኩ ነው የተሯሯጥኩኝ። እሺ ነው አሁን 100% እንዳምን ነው የምትፈልገው? አንድ አንተን የሚመስለው ልጅ ምን ትያይ ነው አልከኝ፣ ተቀበልኩት። በቃ እሱ እሺ። ምክንያቱም አሁን የእሱን ከፍታት ቦታ ካልሸፈንክ እያሉ እያሳደዱ እያሳደዱ ነው አልከኝ። እሺ ተቀበል። የገዛ አንተን ያወቅኩት በእሷ ምክንያት እንደዛ ህይወት ሊያሳጣኝ የነበረን ነገር ዋጋ ከፍ እያስተካከልኩትን ቪዲዮ ካላጠፋሽ ብላ መጣ፣ ተጣላም ሄደች። አሁን እሷ የገዛ ዘመዳቹን ለማስገደል ስትደራደር ነው የተያዘችው፣ አይደል እንዴ? ስለዚህ እኔ ማነኝ? አንተም እሷ ወጥመድ ውስጥ አለ መግባት። ነገር ግን እመነኝ፣ ይኸውልህ አንድ ነገር እመነኝ። ነኝ ነው አሁን ስድስት ስልሳ ስድስቶች ናቸው። አላንተ ትልቁ ጠላት እኔ፣ አንድ አይደለም ሺህ ጠላት ነው ያለኝ። በብዙ መንገድ ያፈራዋቸው ማለት ነው፣ እኔን መበቀል የሚፈልጉ አንዱ። የተወሰኑት ደግሞ በእህትህ የመጣም ናቸው። ገባ? አሁን የምትነግረኝ ነገር የምርም ግን እኔን ወጥመድ ውስጥ ለመክተት ከሆነ እመነኝ ስድስት ስልሳ ስድስት ከምትላቸው ሰዎች እጥፍ ድርብ እያንተ ጠላት ሆናለሁ ጤነኛ ነገር አልችልም ከዚህ በላይ እግዚአብሔር ይመስገን ጤነኛ ማሰብ ትችላለህ አደለም በቃ ተነጋግረናል እኔና አንተ ተነጋግረን ጨርሰናል አደለም አንድ ማነው ደደብ ለሆነ ናቲ ይቅርና ለአንተ ለራስህ አሁን ላይ ስለ ፍቅር ማወራበትም ማሰብበትም ሰዓት አይደለም። በቃ በእናትታወይ እንድርቀህ አታል ካልክ በቴክስት እናወራለን። ወዲያው እንደገባ ስልክህን ክፈት። ወር ደግሞ ሲም ቀይረህ ቴክስት ማድረግ የምትችል ቴክስት መቼ በቃለ ታቋል። ያኛውን ቶ በቃ ስልኩ ወይ በማዘርም በፋዘርም ስልክህን ብቻ በአንዳቸው ስልክ ቴክስት አድርግልኝ ግባ ነው። ከዛ ምን ማድረግ እንዳለብህ እነግርሃለሁ። በምን ትነግረኛ? በምንድነው የሚታየው ነው አሁን እኔ ካልነገርከኝ ላይክ ምን በምን ላቅ እችላለሁ? እሺ፣ ሁሉ ነገር ሲምኝል፣ እሺ፣ እሷን እኔ ዛሬ ወጣ ብላለች የለችም፣ የሆነ ጉዳይ አለ አልከኝ። ከዛ በኋላ ሲጀመር ስለ እሷ አውርተኝ። ከዛ በኋላ ማአት ጊዜ ተገናኝተናል። እናንተ አይደለ ምን ማለት ነው? የለችም፣ አብራችሁ እንደምትኖሩ ሰላም። ሰላም የሰሊና ቤተሰቦች እንዴት ናችሁ? ሁሉ ሰላም? ደህና ነኝ፣ ደህና ነኝ፣ ተመስገን ነው። አይ ቲንክ በሰሞኑ ቪዲዮ ብዙዎቻቸው እንዴት እንደዚህ አይነት ሰው ድጋሚ ታገኛለች? ምናምን ስትለው የነበረ እንግዲህ እኔን የገጠመኝ ነገር አይግጣማቸው ነው። ላይክ ቶታሊ በፊት አቀው የነበረ ግን ደግሞ አላቅም። ፊዚካሊ ሰው እያደገ ሲመጣ እኔ እድሜ በራሱ ብዙ ነገር ያስተምራል ብዬ አስባለሁ። ከዛ ባለፈ ደግሞ የተማረ ይግደለኝ እንደሚባለው ተረቱ ራሱ እኔ ያላቅም ማለት ምን ያህል ጊዜ እዛ ይቆይ፣ መች ይሄድ፣ መች ይምጣ፣ ምንም እማውቀው ነገር የለኝም። ነገር ግን ዩኒቨርሲቲ አብረን ገብተን እንደነበረ አውቃለሁ። ስለ ፋሚሊዎቹ ስለምን፣ አሁን ስላለበት አቅም ፈጣሪ በማያውቀው ምንም አይነት ኢንፎርሜሽን የለኝም። ግን በቃ አብሮ የተማርኩት ሰው ስለነበረ ተደጋጋሚ ስልክሽን ሲለኝ ነው የሰጠሁት ሰው በዚህ ልክ ይሆናል ብዬ አልጠበቅኩም። ላይክ ይሄ አይዶንት ኖ፣ አንዳንድ ሰው ገንዘብ ሲይዝ ነው ትክክለኛ ባህሪው ነው የሚወጣው። እና አሁንም ቢሆን ይሄን እኮ ያለው አቅም ሜቢ ሳክስም ሊሆን ይችላል፣ አላቅም። ምክንያቱም ሰው ሀገር ደርሶ የመጣ ሰው እኔ በብዙ ነገር ያድጋል ብዬ አስባል። አመለካከቱ ትልቅ ከተማ ሲሆን ከተለያዩ ሰው ስደትን ያየ ሰው አዶንት ኖ በዚህ ልክ ለዛው ውጭ ላይ እኮ አውቃለሁ ትራቨል አድርጌ ከአንድም ሁለት ሶስት ቦታ ና ሀበሻ እንኳን ስናይ እንዴት እንደምንንሰፈሰብ ፣ ግን አሁን ላይ ድንገት ባልተጠበቀ ሰዓት ባልተጠበቀ እንትን ተመቶ ላይክ የሆነ ነገር አለ። ሁሉ ነገር መግዛት የሚችል ሰው መሆን እኔ ከባድ፣ ለእኔ እንደዚህ ያስበው የነበረው እናቴ አውርጄ እንድመለከት ነው ያደረገኝና፣ ላይክ ፈልጌው አይደለም ያገኘሁት በዚህ ልክም ይሆናል ብዬ አይደለም ጀስ፣ ማናችሁም ረጅም ጊዜ አብራችሁ የተማራችሁ፣ አብራችሁ ብዙ ነገር ያሳለፋችሁ ሰዎች ከረጅም ቆይታ በኋላ ስትገናኙ ጥሩ ሜሞሪ ይኖራችኋል። እንዲያርገን እንዲሆነን ምናምን ብላችሁ የምታወሩት ነገር ይኖራል። እና እንደዛ ብዬ አስቤ ነው ሲቀጥል፣ ና አውልንም ይዤ የመጣሁት ዲስሪስፔክት ለማስደረግ ሳይሆን፣ ጃስት ኢቨን ስልክ ሲደውል እንኳን በጣም አይ ነው እየተረበሸ ምናምን ነበር ና ጃስት በዛ ጉዳይ ግን እንትን እንዲለው ስላልፈለግኩኝ ነው ላይክ አሁን እሱ ናቲ ስለመጣ የእሱን የፍቅር ጥያቄ አለመቀበል ምናምን ምናምን እንዲመስለው አልፈለግኩ። ምክንያቱም ሰው የሆነ ሰው ስለመጣ ስላልመጣ አይደለም። የፍቅር ጥያቄያቸው መተቀበሉት ነው ማተቀበሉት ነው። ምናልባት እሱ ያየበት አንግል ልክ አለመሆኑን ለማሳየት ነበር። ነገር ግን የእሱ ጥርጣሬ ጭራሽ ልክ ሆኖ ተገኘ ማለት ነው እና ብቻ በጠበኩት ልክ አይደለም ይሆነው። ጭራሽ ናቲ የሚባል ሰው አሮ ነው ስሙ ነው ይሄ መልኩ ነው ያለው። ኢቨን ፊዚካሉ ተቀይሯል። ነገር ግን ባህሪው በጣም አስቀያሚ እና ቆሻሻ ልክ እኔ ተሳዳቢ አድርጎኛል። እንዳያችሁት ቪዲዮ ላይ ነው ብቻ የነበረው ነገር ብዙ ደስ የሚል አደለም። ኢቨን ድጋሚ የሚያገኘውበት ምክንያት ምንድን ነው? ጀስት ከናውል ጋር በነበርን ሰዓት ላይ በስርዓት አላወራውትም። እሱ ባለገብዬን የማባለግ የለብኝም አደለ። አመለካከቱ ልክ አለመሆኑን ምናምንም ለማሳየት ስለፈለግኩኝ ነው። በዛ ልክ እሱም ወርዶ እኔንም አወረደኝ፣ በጣም እንድናገር አደረገኝ። ለማንኛውም ዛሬ የመጣሁት ስለ ናቲ ምናምን ላወጣ ላወርድ አደለም። የሰው ልጅ ግን በምን ልክ እድሜው በጨመረ ቁጥር ሰው ብዙ ነገር እየተማረ እየበሰለ እንደሚመጣ ነው የማውቀው። ነገር ግን እድሜ በሄደ ቁጥር ለካ በተቃራኒ ሰው እየረጠበ ይመጣል፣ ላይክ እንጭጭ ይሆን ይመጣል። እና ይመቸው ያርግለት፣ ገንዘብ ይዞም ከሆነ ሳክሶም ከሆነ ያርግለት። ብቻ አሁን የመጣሁት ናውል ቀጥሮይ ነው። ታውቃላችሁ ማሚሎች፣ የብዙቻችሁን ኮሜንት አያ አለው አንዳንዴ። ለእያንዳንዱ ነገር ሪፕላይ መልስ ነው አትሰጡም እንጂ እኔም ውስጤ ላይ የሆነ ጥያቄ አለ ከፍቅር ጥያቄ ውጭ እኔና ናኦል የተቀራረብንበት ጊዜ ቅርብ ጊዜ ነው ግን ብዙ ውስጤ ላይ ያሉ ጥያቄዎች አሉ እሱንም መጠየቅ ፈልጋለሁ ግን በጣም በጣም እንደፈለገኝ ቶሎ ማግኘት እንደሚፈልግ ምናም እና ጠራኝ ና ለማንኛውም ናኦል ን እየጠበቅኩት ነው ናኦል ሲመጣ ተመልሼ ከሱ ጋር መጣለሁ እስከዛ ድረስ ግን የትም እንዳትሄዱ አብራችን ቆይ

አንደኛ በጣም አጣድፈ ነው የጠራኸኝ። ሁለተኛ ደግሞ ኢቭን አለባበሱ ምናምን ላይክ የሆነ ነገር ተሸሸገ ምናምን ነው ይመስለው። እስ ወንጀል ሰራ እንደንተ ይመስላል። ግን አይደለም፣ እየቀለድኩ አይደለም። አሁን አይደለም፣ ሰማርያም አይደለም። አይደለም ማለት ትንሽ ጭንቀት ላይ ስለሆንኩኝ በጣም የሆነ ውጣው ነው ስላለኝ እና እንደዚህ ምን ደግሞ ግዴታ ነበረብኝ ነበርብኝ ለዛ ምንድን ነው የተፈጠረን የማላቀው ነገር አለ አይደለም። ምንሽ ምን አለ መሰለሽ፣ ባለፈው ያወራሽ ጉዳይ አለ አይደለም። የትኛው ጉዳይ? ወንድም መን ወንድለኝ ሱ ስድስት ታስሯል አይደል? ታዲያ እሱ በህግ ከለላ ስር ከዋለ አብሮአቸው ሲሰራ የነበረው ድርጅት እሱ ማግኘት አልቻለም አይደል? እና ደግሞ ታዲያ በእሱ ምክንያት አይደል? ህግ ከለላ ስር ያለው ስለዚህ፣ እሱ በእሱ ምክንያት ነው የታሰሩ

ስልኬን አጋጣሚ አሁን ራሱ በቃ ይሄ እንዴት ነው? አንድ ጊዜ እየጣልኩ ስላስቸግረኝ ከቤት ስነሳ፣ በቃ ያለሽበትን ቦታ ነግረሽኝ ያ ስልኬን ራሱ ቤት ትችኝ ምንም ስልክ የሚባል ራሱ አላስ ምክንያቱም ይኸውልሽ ስትቆይብኝ ቦታ ከጥረኛል ምናምን። ስለዚህ አንተን ያለሁበት ቦታ ታውቃለች። መንገድ ላይ ነገር ቢገጥምህ ምናምን፣ በጣም ታስፈልጊኛለሽ። ወንሳ ላይ በጣም የግድ አንቺ ጋር እንደምድርስ ነኝ። መንገድ ላይ ሰው ብዙ ነገር ያጋጥመዋል። ነው ሌላ ቅያሪ ስልክ መያዝ ምናምን ነው እንጂ ስልክ ቤት ጥሎ መውጣት ነው በቀላሉ ስልክ ማለት ይኸውልሽ እንደዚህ በቀላሉ ስልክ ሲም ካርድ የምትለው መያዝ በአሁኑ ሰዓት እኔ በጣም አደጋ ነው።

እና እናንተ ሶሻል ሚዲያ ላይ የምንለቀው ነገር አያዩም ብለህ ነው የምታስበው? መከታተላቸው አይቀርም። ግን ደግሞ ቢያንስ አሁን እዚህ ድረስ እዚህ ቦታ ላይ ድረስ እስከምመጣረስ አያውቁም። እሺ፣ ነገር ወይ ሳር ነገር እሺ። አሁን ምንድን ነው የሚፈልጉት ከአንተ እነሱ? አሁን ወደ ፖይንት የመጣሽልኝ ብልሽ፣ አሁን ለምን ይከታተላል በሰነ ስርዓት የእሱ መምታነኝ በይሻለሁ ምናልባት አንቺ ጋርም ጥርጣሬ ሊፈጥር ይችላል። ግን መንታ በስነ ስርዓት መንታዊ ምንትያው ስለሆንኩኝ በእኔ በደንብ እሱ ያቋረጠውን ስራ ማስቀጠል ይፈልጋሉ። የትም ቦታ መንቀሳቀስ አልቻልኩም አካባቢ ስኮላርሽፕ ተምሮ ምናምን አምኖበት የገባው ስራ ነው አይደል? አንተ ስለምኑ ምንም ሳታቅ እንዴት ነው የሱን ስራ አንተ ማስቀጠል የምትችለው? ይሄ ለመቀበል ያልፈለኩት አንደኛ ያንኑ ነው። ሁለተኛ ነገር ደግሞ ይልሽ እሱ ከዚህ አምኖበት ፈቅዶ አይደለም የሄደው ባለፈው ነገሬች ነበረ። ያኔ ሲፈራረብ ላይክ ስኮላርሽፕ እንደሆነ ነው የሄደው፣ አይደለም ግን እዛ ቦታ ላይ ሄደ በኋላ ግን ቦታው ላይ በባሌም በቦሌም በቃ አምኖበት እየሰራ ነው ያለው አይደል? ያስገደደውት ነው ብዬ አስበው አሁን ላይ እየሰራ ያሉ። ምክንያቱም እሺ ሰው ሀገር ላይ ያስገደዱት፣ አትሊስት ካላመነበት ሀገሩ ላይ ሲመጣ ኮይን መጥፋት ይችላል ብዙ ነገር ማድረግ ይችላል። እንደዚህ ቀላል አይደለም እንደዚህ አሁን አንቺ እንደምትታስ። እሺ ነው ያለው ወንድም፣ ትክክል ነው ያልክ? እየወገንክ ነው ወይስ? እኔ ስለ ወንድም ያረልም ይወረ እሺ ኮ አሁን የአንተ ከእሱ ጋር ከሱ መያዝ ጋር ሲቀጥል አንተ ሳትማር ሳታምንበት ስድስት ስልሳ ስድስት ሆኖ መቀጠል ማለት ምን ማለት ነው ነው። ይኸውልሽ አሁን ስልኬን ያለሽኩበት እነሱ እንዳይጠልፉኝ እንጂ የመጀመሪያ ኢሜላቸውን አሳየሽ ነበረ። በስነ ስርዓት አንተ የእሱን ይሄ እንዴት ነው ምን ብዬ ላስረዳሽ? በስነ ስርዓት አንተ እሱን ስለምትመስል እኛ የምናደርገውን ነገር የምንፈልገውን ነገር መስራት ማድረግ ትችላለህ። በቃ ኢቭን ይሄ ማስረጃዎችን እናሳያለን ማወቅ የሚጠበቅብን ፎርሞች እናሳያለን። ከዛ ውጪ አንተ ምንም የሚጠበቅብ ነገር የለም በቃ እንዲጨረስ እንዲያልቅልን የምንፈልገው ነገር አለ። እሱን ብቻ ጨርስ ነው እየተባልከው፣ ከዛ በኋላ እያሉኝ ያሉት ህይወቴን ምናምን በገንዘብ እንደሚቀይሩት ነው። ምን ማለት ነው ህይወትን በገንዘብ መቀየር ምናምን? ሌላ ፈጣሪ አምልክ፣ 666 ተከታይ ሀሳባቸው ያንን ነው። እንዲ ከመሆ ፈልገው ከኔ ሲቀጥል ምንድን ነው ያንተ መልስ? እዴ ነው ስላልኮቹን እኮ እንደዚህ በግር መፍረስ እየተከታተሉኝ ያሉት አይሆኑኑ፣ ይህን ይመልስ እኔ እንደ እናንተ እንደምታስቡት አይነት ሰው አይደለሁም ስላልኳቸው ነው እንዲያሰቃዩኛል አሉት። ነገርኩሽ፣ ከቤቴ ወጥቼ አንድ አርባ ኪሎ ሜትር ምናምን ከተረመርኩም በኋላ አሉ፣ ስልኬ ላይ አሉ አንተን ስላመንኩኝ ብቻ በእናትህ ነፃ ሆና ውራ። ምክንያቱም ያለንበት ቦታ ሴፍ ነው ማንም ከመሬት ተነስቶ መጥቶ ቆንጥሮን ቦታ አይደለም ሲቀጥል ህግ ያለበት ሀገር ላይ ነው ያለ ነው ከአቅም በላይ ከሆነ ለምን ለህግ እናመለክትም እኔ ደስ ይለኛል እኔ ከሆነ አንቺ ጋር እየሮጥኩኝ እየበረርኩኝ የመጣሁት በቃ መፍትሄ የተሰጭኛለሽ ብዬ ስላሰብኩኝ በጣም ጭምቁ ደረጃ እንደዚ አይነት ሀሳብ ካለ ለህግ ማመልከት ነው ሲቀጥል ግን ናሁ ላይ እኔ ቅርስ አድርግልኝ ና የሆነ ግራ እየገባኝ ያለበት ሁኔታ ላይ ነው ያለ ነው ማለት ብዙ ነገር ከአንተ ይምጣ አንተ ንገረኝ ምናምን እያልኩ እንጂ። አሁን ላስት ታይም አንተን የሚመስለው ኤግዛክት ቪዲዮህም ምናምን እና አይቼዋለሁ፣ እና ደንግጭ አለው ሳይሆን ግን አልጠየቅኩህም። ምክንያቱም ላይክ አዶን ነው ብዙ ፋሚሊ እንዳለኝ ታውቃለ። ብዙ መለቃቸውን ቪዲዮች የሚከታተሉ ቤተሰቦች አሉ ምናምን ኮሜንት ላይም ነግረውኛል። ከዛ ባለፈው ቪዲዮም ተልኮልኛል ግን በዛ ልክ ነው ያልተና አንተም ብዬ ምንድነው ምናምን ብዬ ያላልኩ ጀስት አንተ ከአንተ መስማት ስለምፈልግ ነው። ምናልባት የተሳሳተ መንገድ ምናምን ካለ በሚል ማለት ነው። አሁን ላይክ የኔ እናንተ ግንኙነት ወጥመድ አለመሆኑ እርግጠኛ መሆን እየቻልኩ ያደለማለስ ምንድነ እያወራሻለሽ ናል ይኸውልህ፣ ተመሳሳይ አንተን ቪዲዮ አየው መንትያዬ ነው አልክኝ፣ አመንኩ ምንም አይነት ነገር እኮ አይደለም። ይልቅ አሁን አንድ ጥያቄ ልጠይቅሽ። እኔ እና እሱ ተመሳሳይ መንትዬ ነው ካልኩሽ እሱ እኔ የሚመስል ከሆነ እንዴ ነው እስካሁን ድረስ እኔ ነኝ አይተሽኝ በምንም ልንለየ አንችልም። ያኛውና እኔ ምን አውቃለሁ፣ ፊቱ የተሸፈነ ከሆነ ያኛው ሲጀምር። ግን ፊዚካልህ ምናምን ተመሳሳይ ነው። አንተ ነህ የምትመስለው፣ ምንም የተለየ ነገር የለውም። ግን አንተ ነህ ብዬ እንኳን እኔ አሁን እርዳታ ፈልገህ እርዳታ አልሰጠህም፣ ወር ደግሞ የምችለውን ነገር አላደርግም እያልኩኝ አይደለም። ታዲያ ያለውን ነገር በስነ ስርዓት መጥቼ ለአንቺ ከማስረዳት ውጭ ያደረኩት ነገር አለ? እኔ እናንተ ተዋወቃችሁ ምን ያህል ጊዜ ነው? ገና አንድ ወር ከምናምን ነው አይደለ? እንደ እኔ እኮ አንድ ወር ከምናምን እንደሚተዋወቅ ሰው አይደለም ከአንቺ ጋር የሆንኩ ያለውልናል። አመታት አብረን ኖረን ብዙ የተካድኩኝ ሰው ነኝ እኔ። ሲጀምር ጋጋግሚ ነገር ይሻሉ ሰላም። አይ ከዛ ሲቀጥል ሰነች ምናምን ስለተባለችው ልጅ እስኪ ንገረኝ። ማለት ከዚህ በፊት እኔ እና ሰው ተጣልተናል፣ ታውቃለህ። መትቻታለሁ በእናንተ መሃል አልገባም ብለ ስታሃል አይደለ? ከዛ በኋላ ድራሿ ጠፋ ጠፋ ጠፋ። ያንንም ቢሆን እነግርሻለሁ። ሲጀመር ነገርሽም ነበር ነገርሽም። ማለት መጥቼ በንጋታው እንደውም የዛኑ ቀን የሆነ ቦታ እዚህ ሄዳለሁ ከእሷ ጋር እንደውም እንደ መታረቂያ የሆናቸው ለጀስ፣ እንደውም ደግሞ እንደ ቤተሰብ ጊዜ እንዲኖር እንፈልጋለሁ የሆነ ቦታ እዚህ ሄዳለሁ አልኩኝ እና አድርገሀል ያንን ያን ለምንድን ያላደረግከውም? ብለሽ አልጠየቅሽኝ ነው። ለምን ልጠይቀው? ምክንያቱም እኔ እኮ ከእሷ ጋር እኮ ፀብ ላይ ነው ያለሁት አይደል እንዴ። እንደዛ ህይወቴን መስዋዕትነት ከፍዬበት ቪዲዮ እንደቀልድ መታ አለቀቂላቸው ታዩ፣ ዲሊት አድርጊላቸው ምናምን ያለችኝ ሴት ነች ስላሰብኩኝ በቃ ቀለል አድርጌ አይቼው ነበር። አሁን ግን ሌላ ነገር ነው እየሰማ ያለሁት ጀምር ማለት ይሄ ዙሪያ ያለውን ነገር እኮ ነው። ባን እንኳን እኔ ካልነገርከኝ እኔ ዛሬ ወጣ ብላለች። የለችም የሆነ ጉዳይ በኋላ ሲጀመር በኋላ ማለት ነው። የለችም ወደ ቤት እንኳን አልተመለሰችም። ነው ነገር እኔም ሰምቻለሁ። ግን አሁን የትሁንየት እንዳለች አላውቅም። በስነ ስለዚህ መልስ ነው ላንተ። እህትህ የትሁን የት የምታውቀው ነገር የለም። ከዛ አንተ ግን ተረጋግተህ እየኖርክ ነው። እንዴት ነው ተረጋግቼ የምኖረው? እኔ እኮ ይልሽ አንቺ ጋር ስመጣ አንቺ ማስጨነቅ አልፈልግም በይሻለሁ። እኔ በራሴ ማድረግ ያለብኝን ነገር እኮ በራሴ ብዙ ነገር እያደረኩ ነው፣ እየተሯሯጥኩ እሺ። ነው አሁን 100% እንዳምናነ የምትፈልገው አንድ አንተን የሚመስለው ልጅ መንት እያይ ነው። ከእንተ ተቀበልኩ። ተው በቃ እሱ እሺ። ምክንያቱም አሁን የእሱን ከፍተት ቦታ ካልሸፈንክ እያሉ እያሳደዱኝ ነው አልከኝ። እሺ ተቀበል። የገዛ አንተን ያወቅኩት በእሷ ምክንያት እንደዛ፣ ህይወት ሊያሳጣኝ የነበረን ነገር ዋጋ ከፍ እያስተካከልኩትን ቪዲዮ ካላጠፋሽ ብላ መጣት ተቃላም ሄደች። አሁን እሷ የገዛ ዘመዳችሁን ለማስገደድ ስትደራደር ነው የተያዘችው፣ አይደል እንዴ? ስለዚህ እኔ ማነኝ? አንተም እሷ ወጥመድ ውስጥ አለ አለመግባቴ እኔ እንደምታስቡ ይሄ ተራ አስተሳሰብ ያለኝ ሰው አይደለሁ ስፋት አሪና ማቀብ ያው ለምንም አይነት አመለካከት የለኝ። ምን ስፈልግ እኔ ካንቺ አላቅም፣ ምን አገናኝ አላቅም። ይሁልን አሁን እኔ በጣም በዙሬ፣ በጣም ብዙ ጠላት ያለኝ ሰው ነኝ በብዙ ምክንያት። እኔ ልመርዘህ አይደለም አመለካከት በቂ ነው። እኔ ልጠላሽ አልፈልግም። ሰላም እግዚአብሔር ነው። ይሁልን መጥላት ካለብህ ጥላኝ፣ ሪያሊቲውን ግን እየመረረህ ቢሆን ዋጠው። ልንገርህ ገባህ፣ እኔ ማውቅህ አንተን በሷ ምክንያት ነው ሲቀጥል እንደዛ አሁን የያስኩትን ቪዲዮ አይደለም። የነሱ የሷ ቪዲዮ አለኝ እጄ ላይ እኮ አሳልፌ ሰጥቼ ያለው ከራሴ ጋር አንድ ቤተሰብ። አሁንም ቢሆን ቢጨንቀኝ ወደ አንቺ በረር የመጣሁት እኮ ከአንቺ ጋር መፍትሄ ያገኛለሁ ብዬ ስለዚህ ነው እያልኩ አንተን በእህቴ መጣ ነው ትክክለኛው ነገር ጊዜ ነው ይፈታው ነው ነገር ግን እመነኝ፣ ነገር አሁን ስድስት ስልሳ ስድስቶች ናቸው። አላንተ ትልቁ ጠላት እኔ አንድ አይደለም ሺህ ጠላት ነው ያለኝ። በብዙ መንገድ ያፈራዋቸው ማለት ነው፣ እኔን መበቀል የሚፈልጉ አንዱ የተወሰኑት ደግሞ በህተ የመጣም ናቸው። ገባ አሁን የምትነግራኝ ነገር የምርም ግን እኔን ወጥመድ ውስጥ ለመክተት ከሆነ እመነኝ፣ ስድስት ስልሳ ስድስት ከምትላቸው ሰዎች እጥፍ ድርብ ያንተ ጠላት ሆናል። ችግር የለምኝ። ግን እንዴት ነው እኔ ለአንቺ ወጥመድ ማዘጋጀው? አላውቅም። ለምን እስኪ ምን በቃ አንተ ከነሳ ጀምሮ አዳዲስ ነገሮች ነው እየሰማሁት ያለሁት። በቃ አዳዲስ ነገር ነው እየሰማሁት ያለሁት። ነዋል ህወትስለንተ እህትነሽ እኛን ለማፈር ወጣች። አሁን የገዛ ወንድሟን አሚን፣ ቤተሰቧን ልታስገድል የተደራደረች ህዋማይ እኔ ማን ነኝ እኔ ላይ መደራደ መደራደሯል ከዛ ባለፈ ያንተም ወንድም እኔ፣ ምን አይነት ቤተሰብ ነው ያለ፣ በዚህ ልክ ሰው ላይ መጨከን ምንድን ነው ያ። ለነገሩ ፈጣሪውን የካደ ሰው ይክድም ተብሎ አይታሰብም። የእሱ ደግሞ ይባስ ሲባል፣ እድሜዋ ግን ደርሷል እንደዚይን ነገር ለማድረግ፣ የሰውን ነፍስ ለማስጠፋት መደራደር ማለት ማመቻቸት ማለት

ብዙ ውጣ ውረድ አልፈን ብዙ የተካካደን ሰዎች አውቃለሁ፣ በጣም ብዙ። ስለዚህ እኔ አሁን አንተ ነህ እያልኩህ አይደለም፣ ነህ እያልኩህ አይደለም። አሁን እርግጠኛ ሁን የምነግርህ፣ ግን በጣም ብዙ ነገር ጥያቄ ውስጥ እንድከት እያረከኝ ነው። ነገር ምን ያስጠረጥር ይችላል፣ እያስናረለ ልክ ልትጠራጠሪ ትችያለሽ። ይውልሽ፣ እሺ እንደፈለግሽ ነው ይውልሽ፣ እንደፈለግሽ ምን ነገር ማድረግም ትቻለሽ። እኔ ግን አሁን ከራሴ ከእኔ በላይ እኔን ችግር የለም ቢያሳዱኝ እኮ ይውልሽ፣ እነዚህ ሰዎች አሁን እየመጡብኛሉ ከኔ አልፎ በቤተሰቤ ነው። እናትና አባቴ እንዴት እንዳሉ ነግሬሻለሁ። ይሄ ነገር ምገብ ጭራሽ በደንብ እያሳሰብኝ ነው ያቻልኩኛል። እሺ እናትና አባቴ ምን እኔ አላውቅም በቃ እኔ ልትነግሪኝ እኮ መጥቼ ትቻለሽ ብዬ እኮ ነው እኮ ምን እኮ እናትና አባቴ ምን ነው ምን ሌሎች ከጎን እኮ የምጠራጠርባቸውን ነገሮች ነገርኩ አይደለ? አሁንም ያ ነገር ነው እያልኩ አይደለም። በዙሪያ ግን የተከበቡት እያንዳንዳቸው የማያቸው ነገሮች አንተን እንዳምን እያደረጉኝ አይደለም። ይህንን ሪስክ ተቀብዬ ግን የእውነት ክድሃይን ባገኘው እኔን አያርገኝ። አንድ ነገር ቃል እገባልሻለሁ፣ እስካሁን እነዚህ እስካሁን ያየናቸውና የሰማናቸው ነገሮች በጠቅላላ አጥርቼ ያሳይሻለሁ። አሁን ግን መጀመሪያ ለጊዜ ነው የሚፈታው፣ ለእናትና ጊዜ ነው። በምን ልመንሽ ነው? በምን ልመንህ በም ልመለን ራሴን አሳልፌ አንቺ ጋር መንገድ ላይ ምን አይነት አደጋ ሊደርስብኝ እንደሚችል ለምን እያንዳንዱ ህይወት ላይ ያለውን የምናገረው ነገር አለ። ዛሬ ዛሬ ስ ሁንሽኒ አንቺ የነበርሽበትን በሽታ አውቃለሁ። እኔ እንድትጨነቂብኝ አልፈልግም። እኔ ማድረግ ያለብኝ ሲያቅተኝ ነው። አሁንም ቢሆን እንኳን አንቺ ጋር እየመጣሁ ያለሁት ይሄንን መንገድ በራሴ መንገድ መወጣት ምችል ቢሆን ኖሮ አልመጣም ነበር አንቺ ጋር። እሺ፣ ምንድነው የምትፈልገው ከኔ የምትፈልገው ነገር ምንድን ነው? አንድ ሁለት፣ ግን አሁንም ደግሜ ደጋግሜ አስጠንቅቄ ምናገር ይሄ ነገር ወጥመድ ከሆነ እመነኝ፣ ዋጋ አትከፍያለሽ። አይ፣ ወቂ በቃ ደግሜ አላወራም በዚህ ጉዳይ ደግሜ አላወራም። አሁን እኔ እዛት ሽብኝልሽ አሁን እኔ ምን እንዳረግ ነው ነው የምትፈልገው ነው? አሁን እሱን ተው። እኔ አሁን ላንቻ አለ ለኔ ምናምን አሁን ስለ እንደዛ ነገር የምናወራበት ሰዓት አይደለም። ምንድነው የምትፈልገው? ምን እንዳረግ ለነ የምትፈልገው? እሺ፣ ችግር የለም። እናትና አባቴ ነው እንደሚገሉብኝ እያስፈራሩኝ። እኔ እነሱ የማያገኙ ከሆነ እኔ ራሴን አሳልፈ የማልሰጣቸው ከሆነ እናትና አባቴ ነው በቃ የመጨረሻ ማስፈራሪያቸው እነሱ ናቸው። ይሄን ነገር እንደምታደርጊ አድርጊ። የሆነ ያን ሲሆን መፍትሄ ይንገሪ አላቅም ይስጪ። የሆነ ምን ይሆነ ሲታረልሽ እንደሆነ ማሰብ ትችያለሽ። ብልህ ነው፣ ብዙ ነገር ማድረግ ትችያለሽ አይደለ? እሺ ቢያንስ ለዚህ ነገር መፍትሄ ይፈልግልኝ ምን ራሴ ጋር ላሰበበት ነው ይሄ ደግሞ በዚህ ሰዓት ይደውላል እንዴ ምን ፈልጎ ነው ሻውን እንኳን የሚደውለሽ? ነው አላታበሳጭ ምንድን ነው የምትበሳጭው ምን ፈልጎ ነው የሚደውለው? እኔ ደውዬ ነው ደውሎ ነው አይደል? በቃ ደወለ? ባለፈው የጨረሳችሁ መስሉኝ ነበር። አሁን ምን ፈልጎ ነው ድጋሚ የሚደውለው? ምን ቀረው ነው? አሁን እያወራን ያለ ነው እናንተ ስለ እናት እና አባት ነው እንጂ ስለ አንድ ተራ ናት አይደለም። አይደለ እኮ ምን ፈልጎ ነው? እኔ ምን አውቃለው? እንዴ እንዳመጣጥ እኮ ሸኝቼዋለሁ አይደል? ይሄን እንዴ እኛ ከሄደ ምን ይፈልጋል? ምን አውቃለው? ምን አውቃለው? ምን አውቃለው? ምን አውቃለው? ነገር የለም ጻልጃር ነው እኮ ማድረግ ምፈልገው ነገር ማድረግ ያለብኝ ነገር ማድረግ ምችል ሴት ነኝ። እኔም እኮ ብዙ ነገር እሺ ብዬ ዝም እያልኩኝ ያለሁት እኮ እኔ አንቺ ያለ ይበልጣል ብዬ ስለማስብ ነው። ለአንቺ ያለኝ ስሜት ደበረኝ ስላልክ ሄድኩ ያለበት ቦታ የተከሰተውን ነገር ታውቃለህ አይደል እኮ። ምን ፈለገው? ምን ቀረው? ምን እንደው ነው? ምን አውቃለሁ። እሺ ለምን ብሎ ክስ አላደረግሽም? እሺ ለምን ይደውላል ለአንተ? ላንተ ብሎክ አድርገው ስላልከኝ አላደረሽከው በቃ። ማድረግ ያለብኝን ነገር አድርጌያለሁ። መነጋገር ባለብን ልክ ደግመህ እንዳትደውሉ ብዬ ከላይ ለምን የምታወራው እኔ ስልክ ላይ ለ ደወል ለምን የዛ ልጅ ስራ ትሰራለህ? ምን ልትለው ነው? እኔ አፌለኝም ለማውራት እንደ ከዛ ስልክን አንስቼ ከዛ ልሰጠ ልትባባሉ ነው አሁን እሱን ተሆነ። በቃ አሁን እናትና አባቴ ነው እያልክ ያለው ስለ እናትና አባቴ ማድረግ ያለብንን ነገር እንተናገራል። አሁን እንደዚህ እንዳለ ተመልሰህ ሂድ

ምን አያዩኝ አይኔ እኔ፣ ማንም ፈላ ማንም ተራ ሰው መጣና ሴት ነኝ አንቺ። ማንም ሰው እንዲያይብኝ አልፈልግም። ጉዴ፣ አሁን ስለ እንደዚህ አይነት ነገር የምናወራበት ሰዓት አይደለም። በእናትህ በቃ ከዚህ ስኔ እናንተ ቁጭ ብለን አውርተናል። አለ ወደኋላ አትቁጭኝ ነገር እኔ ይሄ ናቲ ስለሆነ ብቻ አይደለም። አሁን ሌላ ወንድ ቢመጣ ነው ከዚህ በኋላ የመታገስ አቅም ይሄ አሁን ጤነኛ ነህ? አልችልም ከዚህ በኋላ እግዚአብሔር ነው ጤነኛ ነህ አይደለም? ማሰብ ትችላለህ አይደለ? በቃ ተነጋግረናል። እኔ እናንተ ተነጋግረን ጨርሰናል አይደለም? አንድ ማን ነው ደደብ ለሆነ ናቲ ይቅርና ለአንተ ለራስ አሁን ላይ ስለ ፍቅር ማወራበትም ማሰብበትም ሰዓት አይደለም። በቃ በእናትህ ተወኝ፣ እንድርቀህ አታርገኝ። ከጎን ያስፈልግል አሁን ስለማስፈልግ ነገር ብቻ እናወራም። ማዘር ናፍ አዘር ጋ ሂድ። ካሜራ ይዘን ትቀመጣለህ እያንዳንዱ ነገራችን ስለዚህ ላሁ ማክርህ የምችለውን ነገር እንደዚህ እንደዚህ አልልህም፣ በቃ ማድረግ የምችለውን ነገር አደርጋለሁ። ከቻልክ በቴክስት እናወራለን። ወዲያው እንደገባ ስልክህን ክፈት፣ ወር ደግሞ ሲም ቀይረህ ቴክስት ማድረግ የምትችል ቴክስት፣ መቼም በቃል አቋል ያኛውን ቶ በቃ ስልኩ ወይ በማዘርም በፋዘርም፣ ስልክህን ብቻ በአንዳቸው ስልክ ቴክስት አድርግልኝ ግባና ከዛ ምን ማድረግ እንዳለብህ እነግርሃለሁ። እኔም ከራሴ ጋር ትንሽ ለእኔ ምን ውስጥ ነው ያለሁት ነውል ሰላማዊ ቦታ ነው ያለሁት እኮ ወይኔ ነውል በእናታታጡ ዘይ በእናትህ በቃ ተነስና ሂድ የምታደርገውን ነገር እነግርሃለሁ።

ለማንኛውም ቤተሰቦች በያላችሁበት ሰላም ሁሉ። በቀጣይ ቪዲዮ እመጣለሁ። እንግዲህ የሚችለው ነገር በሙሉ ግን የምር ሚኒን እርዳታ ፈልጎ ከሆነ ያለውን ነገር አሳውቃችኋለሁ። እስከዛ ድረስ ሰላም ቆዩ።